አማላጅነትህ ከጥፋት ያድናል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ ወር በገባ በሀያ ሁለት ቅዱስ ኡርኤል ኡርኤል ኡራኤልም እንላለን ኡራኤል ኡርኤልም ይላል አሁን ላይ ግን ኡራኤል በሚለው እንውሰደው ኡራኤል መልአክ ምን ይላል? ሰላም ለተፈጥሮትከ እምነፋስ ወነበልባል ኡራኤል ሆይ እነሆ ቅድመ ዓለም እምሃበ አልቦ ሀበቦ ካለመኖር ወደ መኖር፣ ካለምንም አዎ፣ ከእሳትና ከነፋስ ከእሳትና ከነፋስ ይህ ልባ አምላክ ዳዊት ዘይሬስ ሲወሙ ለመላእክቲሁ መንፈሰ ወለሌይ ትላክ ወነደ እሳት መላእክቱን እሳታውያን ነፋሳውያን፣ እሳታውያን ናቸው። ያቃጥላሉ። እሳት ውስጥ ይገባሉ፣ እሳት ውስጥ ያወጣሉ፣ እሳት ውስጥ ደርሰው ያቀዘቅዛሉ። ነፋሳውያን ናቸው። ይሮጣሉ፣ ይቀድማሉ፣ አይጨበጡም፣ አይዳሰሱም፣ ይፈጥናሉ። ይቀድም ርጠቶም ይቀድም ርጠቶም እምነፋሳት ከነፋሳት ሩጫቸው ይቀድማል ይልና ሰላም ለተፈጥሮትከ እምነፋስ ወነበልባል ከእሳትና ከነፋስ ካለመኖር ወደ መኖር ላመጣህ እግዚአብሔር ምስጋና ይገባዋል። ይልቁንም ከነፋስና ከእሳት አዎ ለተገኘው አገልግሎት ምስጋና ይገባዋል፣ ሰላምታ ይገባዋል ይልና በጥንተ አርምሞ ዘኮነ እንበለ ነቢብ ወቃል የሚገርብ ነገር ነው። በጥንተ አርምሞ ዘኮነ እንለ ነቢ። አሁን ሌሎቹ እስመውቱ ሆኑ ወውቱ አዘዘ ወተፈጥሩ። እግዚአብሔር ሰማይን ከላይ ሁን አለው ከላይ ዘሰቀሉ ወደ ከመቀመር ከላይ ሰማይን ሰቀለው፣ መሬትን ደግሞ በውሃ መሰረተ። አዎ ሁኑ አለ ሆኑ፣ ተፈጠሩ አለ ተፈጠሩ ይልና፣ አለሙን በቃሉ አዎ ፈጠረ። አለሙን በአምላክነቱ ፈጠረ። መላእክትን ግን እንበለ ነቢ ወቃለ ያለ መናገር ቃል ማላሳረፍ ያለ ማሳረፍ አመጣና፣ ካለ መኖር ወደ መኖር እምሃበ አልቦ ካለ መኖር ወደ መኖር አምጥቶ አገልጋዮቹ አደረጋቸው። ስለዚህ ለዚህ ለተደረገው ስነተፈጥሮ ሰላምታ ምስጋና ይገባል ነው የሚለው። ይቀጥልና ኡራኤል ክቡር መላከ ምረት ወሳይል የምህረትና የልመና አ መላክ የሆንክ ክቡር አው ኡራኤል አንተ መላክ የምህረት የልመና የቸርነት መላክ ነህና አንድም ነህ። ይልና ተንብል በእንቲያነ ሀበ እግዚአብሔር ልዑል ወደ ልዑል እግዚአብሔር ለምንልን። አንተ የምህረት አንተ የልመና አንተ አዎ የቸርነት መላክ ነህና ከእሳትና ከነፋስ የተገኘህ መላክ ከሰባቱ ሊቃነ መላእክት አንዱ የወንክ አንተ መላክ። ሰባቱ ሊቃነ መላእክት የሚባሉ በነገራችን ላይ ቅዱስ ሚካኤል፣ እስመ በዲበ በሰናይቱ ለሰብእ ተአዛዚ፣ ከቸርነቱ ከደግነቱ የተነሳ ለሰው የሚታዘዝ ቀጥሎ ቅዱስ ገብርኤል ቅዱስ ገብርኤል ማለት አምላክ ወሰብ ሰላም ለዝክረ ስም ከዘ እይተረጎም ምስጢር ባህቱ ይመስል ብሂለ እግዚ ወገብ አው ምንድን ነው የሚለው? ገብርኤል ማለት አምላክ ወሰብ ወይም ሰው የሆነ አምላክ የሚለውን ይተርካል ማለት ነው። ሶስተኛው ማን ነው? ሩፋኤል ነው። ሩፋኤል አራተኛው ደግሞ እነሆ ማነው ይለና፣ ራጉኤል ነው። ከሰባቱ ሊቃነ መላእክት አራተኛው ራጉኤል ነው። ቀጥሎ ደግሞ አምስተኛው ደግሞ ፋኑኤል ነው። ስድስተኛው ደግሞ ከሰባቱ መላእክት እነሆ አዎ ማነው ይለናል? ሳቁኤል ነው። ሰባተኛውና የመጨረሻው ደግሞ አፍኒን ነው። እነዚህ ሰባቱ ሊቃነ መላእክት ይባላሉ። አዎ እነዚህም ባለፈው ተማምራናቸዋል። ከአስሩ አስረኛው ሳጥናኤል ነበረ፣ ወደቀ። እሺ፣ ዘጠነኛው ደግሞ የሩፋኤል ነገር ነበር፣ የምስጋና ነገር ነው። እሺ፣ ስምንተኛው ደግሞ የሱራፌል ነገር ነው፣ የምስጋና ነገር ነው። ሰባቱ ሊቃነ መላእክት ተብለው እነዚህኞቹ ሰባቱ ሊቃነ መላእክት ተብለዋል። ሶስቱ ተቀንሷል ማለት ነው። አንደኛው እግዚአብሔርነትን ፈጣሪነትን ፈልጎ ወድቋል። ሳጥናኤል ነው። አስረኛው ዘጠነኛው የሱራፌል ወገን ለምስጋና የኪሩቤን ወገን ለምስጋና ሆነና ከሚካኤል በታች ያለው ሰባቱ ምን ሆነ ማለት ነው ሰባቱ ሊቃነ መላይ ተባሉ ማለት ነው። እንግዲህ ከነዚህ መካከል ማን ነው? ቅዱስ ኡራኤል ነው። ኡራኤል ሰላም ለተፈጥሮትከ እምነፋስ ወነበልባል እ ከእሳትና ከነፋስ ለመጣህበትና አንድም ላመጣ አንድም ለሆንከው ምስጋና ይገባል ሰላምታ ይገባል። በጥንተ አርሞ ዘኮነ እንበለነ ይወቃል ያለምንም ቃል ያለምንም ድካም እንደው ዝም ብሎ ካለ መኖር ወደ መኖር አምጥቶ ምስጋና አመስገኛ አደረገ ይልና ዑራኤል ክቡር መላከ ምረት ወሳይል የምረትና የደግነት የቸርነት የልመና መላክና ሄልና ተንብል በእንቲያነ ሀበ እግዚአብሔር ልውል ወደ ልውል እግዚአብሔር ልልናውን ነው አመልደን ናስታርቀነ ስመትልን ናከ ዘልፈ ያድህል ማጉል ልመናህ ከጥፋት ያድናል። ሀገራችን ከጥፋት ህዝባችን ከሞት ከስደት እግዚአብሔር ይሰውርልን። ይህን ነው የሚለው እስመ ትንብልናከ ዘልፈ ያድህንም አጉል፣ ልመናህ ከጥፋት ያድናል ይልና፣ የሚገድመው ነገር ሰላም ለአዕይንቲከ ወለአዕዛኒከ ሰማእያ፣ ለአይኖችህ ለጆሮዎችህ ምስጋና ይገባቸዋል። ጆሮዎችህ ችግርን ድምፅ ይሰማሉ አይኖችህ የሰውን ችግር ይመለከታሉ። የተጎዳውን ያሉ የወደቀውን ያሉ አዎ፣ ለእነዚህ ለአይኖችህ አዎ፣ በምሕረትና በቸርነት በማዳንና በመሰብሰብ ለሚላኩ አይኖችና የሰውን ልመና ድምፅ ለሚሰሙ ጆሮዎች ምስጋና ይገባል ይልና ለመላቴከ ቀይህ ወላይናፌከ ሙኡዛን እንዲሁም ደግሞ ለሰውነቶች በጣም ታዛዥ ለሆኑ ምስጋና ይገባል። ዑራኤል ኮከብ ለሰባሰገል ሄራ ሰባሰገልን ከምስራቅ እየመራህ ቤተልሔም ድረስ ያደረስክ አንተ መላክ ለአንተ ምስጋና ይገባሃልና፣ መርሆም አብፅሆሙ እስከ ቤተልሔም መካል አው። እነሆ እየመራህ በኮከብ አምሳያ፣ በኮከብ ተገጠህ፣ በኮከብ ብርሃልህን ሰጠህ። መርሆም አብፅሆሙ መራቸው፣ አብፅሆሙ አደረሳቸው ቤተልሔምም ኮከብ መርሖሙ ቤተልሔም አብጽሖሙ ወቆመ መልዕልቴሆሙ ወዜርሆሙ አብየዜና ዜከው ሎሙ ነገሮም ይለዋል ቅዱስ ያሬድ ማለት ነው። እየመራህ ወስደህ ቤተልሔም ስደርስ ግቡ አልክና አመለከትካቸው እንሆ ሰባ ሰገልም በው ሀቤሁ ወዳለበት ሕፃኑ መድኃኔ ዓለም ድንግል ማርያም ታቅፋ ሳለ ገቡ። ሕፃኑን ታቅፋ በተቀመጠችበት በቤተልሔም ሰባ ሰገል ሦስቱ ነገስታት ገቡ። ወቆሙ ቅድሜሁ ፊቱ ላይ ቆሙ። ወሰገዱ ሎቱ ሰገዱለት። ወአርሃው መዛግብቲ ሆሙ ሻንጣዎቻቸውን ከፈቱ። ወአብኡ ሎቱ አማሃሁ ወርቀ ከሪኦሲነ ስጦታውን ወርቅ ለመንግሥቱ፣ ከርቤ ለሞቱ፣ እጣን ለክህነቱ አቀረቡለት ይለናል በአስተርእዮቱ ለወልድ ዘድንግል ህፃን በአስተርእዮቱ ለወልድ ዘድንግል ህፃን ይዞ ኬደና ቅዱስ ኡራኤል ሰባሰገል ወደ ህፃኑ እንዲገቡ አደረጋቸው። ሰባሰገል ገብተው ህፃኑን አዩ። ስለዚህ በአስተርእዮቱ ለወልድ ዘድንግል ህፃን የድንግል ማርያም ልጅ ለሰባሰገል ያሳያቸው ይህ ኡራኤል የተባለ መልአክ ነው ይለናል። ክብርና ምስጋና ለሰሜል። ስለዚህ ወር በገባ በሀያ ሁለት ቅዱስ ኡራኤል መልአክ ነው። ይህ መልአክ አንደኛ ለእዝራ ስቱኤል ጽዋ ልቡና ዘአስተዮ ውርኤል መልአክ ወይም ራኤል መልአክ ይላል። አርባ ቀን አርባ ሌሊት አምስት ምስ ጓደኞች ነበሩት ይላል እዝራ ማለት ነው። ሲጾም ሲጸልይ እሙንቱሰ ይደረሩ መዓልተ ው ይደረሩ ወሌሊተ ይጽህፉ እነሱ ቀንቀን ይበላሉ፣ ሌሊት ይጽፋሉ። እኔ ግን ሃያ አራት ሰዓት እጽፍ ነበረ። ጓደኞቼ ሲበሉ እኔ ያልበላው ነበረ አርባ ቀንና ሌሊት ጹሜ ስጨርስ ኡራኤል የተባለ መልአክ ኡራኤል የተባለ መልአክ መጣና፣ ጽዋ ልቡና፣ ዕውቀትን የሚያመነጭ ብርሃንን የሚሰጥ አዎ፣ አመጣና አጠጣኝ። አርባ ስድስቱ የብሉ ኪዳን መጻሕፍትን ደረስኳቸው፣ አገኘኋቸው፣ ጻፍኳቸው ይለናል። ስለዚህ ኡራኤል መልአክ አዎ ለወጣቱ እዝራ እውቀትን ያደለና ይልቁንም ደግሞ የሰጠ ታላቅ መልአክ ነው ማለት ነው። ማለትነ በሌላ መልኩ ደግሞ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ 6666 ግርፋት ተገርፎ በአምስት ምስማር ቸንክረውት ባንድ ጦር ወግተውት ሆምጣጤ አጠጥተውት ምድር ላይ አስራ ሶስት ጊዜ ጥለውት በገመድ ወገቡን አስረው ወደኋላ ወደፊት ወደ ቀኝ ወደ ግራ መከራ ካሳዩት በኋላ ስጋውን ቆርሶ ደሙን አፍሶ መጣው ነፍሶ ነፍሱን አሳልፎ በሰጠ ጊዜ በወርቅ ጽዋ ደሙን የተቀበለ ታላቅ መልአክ ነው ይህ ኡራኤል መልአክ። ስለዚህ ምንድን ነበረ የተነሳንበት ርዕሳችን? መድኃኒት ተኮል ለሁሉ ዓለም ይላል። የሚገርም ነገር ነው። ለሁሉ ዓለም ምን ይላል? ለሁሉ ዓለም መድኃኒት። ሰላም ለዝክረ ስምከ እምሓሊበ አጎልት ዘይጥም ስምህ የሚጥም ነው። እምሓሊበ እጎልት ይለዋል። ከበረት ካሉ ላሞች ወተት ይልቅ ያንተ ስም ይጥማል ይል እና በጥንተ አርሞ ዘኮነ እንበለ ነቢ ወቃለ ሰላም አስቀድሞ ባለመናገርና ይሁን ባለመባል ለተገኘው መላክነት አገልጋይነት ምስጋና ይገባሃል፣ ካለው በኋላ ለዝክረ ስምከ ለስምህ ከወተት በላይ ለሚጣፍጠው አዲ ወይን ዘውስተ ኤዶ በገነት ውስጥ ካለ ማር ወይም ደግሞ ወይን የሚበልጥ ስምህ የሚጣፍጥ ዑራኤል ክፍልከ ዘተሴረ በደም የሚገብነው የክርስቶስን ደም በመቀበል አዎ የተሾምክ መላክ። ሴመከ ወዐላለከ የማነ እግዚአብሔር ግሩም የእግዚአብሔር አዎ ስልጣን። ሴመከ ሾመህ፣ ወዐላለከ ከፍ አደረግህ። መድኃኒተ ትኩን ለኩሉ ዓለም ለሁሉም ዓለም መድኃኒት ተሆን ዘንድ እግዚአብሔር ከፍ አደረግህ ይለናል እና ወደ ተነሳንበት ስንመለስ ለተፈጥሮ ትካል ው ካለምንም ነገር አገልጋይ አድርጎ ከነፋስና ከሳት ላመጣ ለዚህ ሰላምታ ይገባል ካለ በኋላ እስመትል ብንልና ከዘልፈ ያድንማ ልመና ከጥፋት ያድናል። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። የቅዱስ ኡራኤል መላክ ልመና አማላጅነት ተራዳይነት አይለየን። መልካም ቀን መልካም ውሎ ይሁንላችሁ።